ሰላም ጋይዝ ዛሬ ዴይ 5 ነው። ዴይ 5 እንግዲህ ዴይ 5 ምን እንደመሰለ ላሳያችሁ። እጃችን ላይ ለምን እንደሰጡን እንትን ሰጥተውናል። ምግብ ላይ ስፔሻል ነው የወሰድነው። አይ ቲንክ ስፔሻል አንድ ሺህ ብር ነው። ሌላው ኖርማሉ 300 ብር ነው። እንግዲህ ቤተ መንግስት ነው ያለነው። ልንገባ ነው። ወደ አዲስ ነው ያለ መኪናዎች ነው ያለ ሮዝ ራይዝ። እንግዲህ ኢንትሮ ኢንትሮ አደረግላችኋል። ውስጥ ገባ ግን ላሳውቃችሁ ብዬ ነው። ስንት ነው መግቢያው ምናምን መቻችሁ። ሰላም ሰላም፣ የቱ ምንድናቸሁ? ብላብር ተመለሻቸው በ ይችላል ዛሬ የሚገኘው እንግዲህ ቤተ መንግስት ነው። ቤተ መንግስትን አብራችሁ እናሳያችኋል ማለት ነው። ባለ መኪናውንም መኪና ኤጀንት የሆኑት መኪና ታያላችሁ ማለት ነው ላይ

ተጽሎት እንደወጣ ታይዝ ካር ሙዚየም እዛ አካባቢ ነው። ተከታተል። እዚህ ኢትዮጵያ ውስጥ ነው። የአውራሪስ ቅርጽ ስላለው ነው አውራሪስ የተባለው። ንጉሰ ነገስት ቀዳማዊ ኃይለ ሥላሴ የተለያዩ ክፍለ ሀገራት ሲሄዱ ይጠቀሙበት የነበረ ወፍቱ መሰብሰበ ቦታ መኝታ ቤት ና መጸዳጃ ቤት ያካተተ ሲሆን እዛችሁ ጋር የምትመለከቷት ስልክ ደግሞ ጥቁሯ ሹፌሩ ና ውስጥ ያለው ሰው ይገናኝበት የነበረ ስልክ ነው ከላይ የውሃ ታንከር ማስቀመጭ የነበረ ሲሆን እዚህ ጋር የዳዊት ኮኮብ ያለበት እንዲሁም ደግሞ ሞሀ በጣም ነው የሚገርሙ ስንት አመት የሆነዋል ኦልሞስት በአስራዘጠኝ በአስራዘጠኝ አርባ ሁለት ተመረተ ነው ጋዝ ዩት

ጋር የምትመለከቱት መኪና ደግሞ ክራውን ኢምፔሪያል ሴዳን ይባላል። በ1949 አሜሪካ ሞዴል ሲሆን ይህንም መኪና ሉል መኮንን የሚጠቀሙበት የነበረ መኪና ነው። ከ1957 በኋላ ደግሞ ንጉሰ ነገስ ቀዳማዊ ኃይለ ሥላሴ ለትንሽ ጊዜ ተገልግለውበት የነበረ መኪና ሲሆን ይህንም መኪና ደግሞ ከሌሎቹ ለየት የሚያደርገው ነገር በወቅቱ የነበረ አውቶማቲክ መኪና ነው ማለት ነው። ጋር የምትመለከቱት ደግሞ የክብር ሰረገላ ነው። በ1816 እንግሊዝ ሞዴል ሲሆን ይህን የክብር ሰረገላ የተለያዩ ምዶችን ለመቀበል ይጠቀሙበት የነበረ ነው በእንጨት የተሰራ ስለሆነ ረዥም ርቀት መጓዝ ስለማይችል ከእስጢፋኖስ እስከ ቤተ መንግስቶች ብቻ ነበር ይገለገሉበት ነበር። እንዲሁም ደግሞ ከአራት እስከ ስድስት ፈረሶች ይጎተት የነበረ የክብር ሰረገላ ሲሆን ንግስት ኤልሳቤጥና ቻርልስ ደጎልንም ተቀብሎበት የነበረ የክብር ሰረገላ ነው ማለት ነው። እዚህ ጋር የምንመለከተው መኪና ሮልስ ሮይስ ሊሞዚን ይባላል። በ1948 እንግሊዝ ሞዴል ሲሆን ይህንን መኪና ለንጉሠ ነገሥቱ ቀዳማዊ ሥላሴ ሃያ አምስተኛ ዓመት ንግስና በዓላቸው ነ ኢዮቤልዩአቸው ሲያከብሩ ከሀረር ጠቅላይ ግዛት የተመለከተ አሜሪካ ሞዴል ሲሆን ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ የተለያዩ ክፍለ ሀገራትን ሲሄዱ ከኋላቸው ትከትል የነበረችው አምቡላንስ ናት። በውስጡም ስትሬቸር ላይ የተለያዩ መሬቶችን ይዛ ተንቀሳቀሴ ነበር ሲሆን፣ እንዲሁም ደግሞ ቴጌ መነን በታመሙ ጊዜ በዚህ አምቡላንስ ተገልግለውባት ነበር። በተጨማሪም ደግሞ አልጋሮች እጃቸው አስፋ ወሰን በታመሙ ጊዜ ከደብረ ዘይት እስከ ቦሌ ኤርፖርት በዚህ አምቡላንስ ነበር የተወሰዱት ማለት ነው። ሲጋር ደግሞ ሁለት የባቡር ፍርጎች እንመለከታለን። ይሄኛው ከዚህ የተሰራ ባቡር ሲሆን ይሄኛው ደግሞ ከብረት የተሰራ ባቡር ነው። ይሄኛው በ1947 ከፈረንሳይ መንግስት የተበረከተላቸው ውስጫ ሲሆን ይሄኛው ደግሞ በ1947 ከእንግሊዝ መንግስት ከንግስት ኤልሳቤት ለ25ተኛ ንግስና በዓላቸው ሲያከብሩ የተበረከተላቸው ውስጫ ነው። ሁለቱም የተሰሩት ፈረንሳይ ሀገር ነው። ምክንያቱም የኢትዮጵያን የባቡር ፍርጎች የሰሩት ፈረንሳያዊ ስለሆኑ ማለት ነው። ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ከለገሃር እስከ ድሬዳዋ ድረስ ይሄዱባቸው የነበሩ ባቡሮች ሲሆኑ በውስጡም መሰብሰቢያ አደራሽ፣ ኪችን እንዲሁም ደግሞ መኝታ ቤትና ማሉ ናቸው። በመሃል እያለፈ ውስጥ መመልከት ይቻላል። ውስጥ መግባት አይቻልም። ውስጥ መግባት እንቅስቃሴ ላይ እያሉ ከአንደኛው ፍርጎ ወደ አንደኛው ፍርጎ ይሸጋገራሉ። ይሄ ደግሞ ከአንዱ ወደ አንዱ አይሸጋገሩም። በዚህኛው በኩል ደግሞ ናቸው። መለከተ መኪና ደግሞ ዴልታ ኦልድስ ሞቢል ትባላለች። በ1959 አሜሪካ ሞዴል ስትሆን ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ የአፍሪካ ሕብረት መሪ መስራት መሆናቸው ይታወቃል። የአፍሪካ መሪዎችን ለመቀበያ ተብሎ በትዕዛዝ የተገዛ መኪና ነው ማለት ነው። የምንመለከተው መኪና ደግሞ ዳይምለር ይባላል። በ1938 እንግሊዝ ሞዴል ሲሆን ይህ መኪና ወደ ኢትዮጵያ ስትመጣ ሙሉ ለሙሉ ጥቁር ከር ነበር የተቀባው። ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ዳርክ ግሪን ይወዱ ስለነበረ አስቀብጠ ውስጥ የምንመለከታቸው ብዙዎቹ መኪናዎች ዳርክ ግሪን ከለር ያላቸው ሲሆን እሳቸው ስድስት ኪሎ እያሉ ተገልግለውበታል። እንዲሁም ደግሞ ኤርትራን በሄዱ ጊዜ በዚህ መኪና ተጠቅሞበት የነበረ መኪና ነው። የእሳቸው ስፔሻል መኪናቸው የነበረ መኪና ነው ማለት ነው። ሲጋር የምንመለከተው መኪና ላንድሮቨር ይባላል በ1949 እንግሊዝ ሞዴል ሲሆን ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ የተለያዩ ወታደራዊ ትዕይንቶችን ለመመልከት ሲሄዱ ይጠቀሙበት የነበረ መኪና ነው። ከላይ እሳቸው የቆሙና ሰላምታ ይሰጡበት የነበረ ቦታ ሲሆን፣ ሲጋር ባለው ማይክ ደግሞ የተለያዩ መልክቶችን ያስተላልፉበት ነበር። እንዲሁም ደግሞ ከእሳቸው በተጨማሪ ፕሬዚዳንት መንግስቱ ኃይለማርያም ተጠቅመውበት የነበረ መኪና ነው። ሲጋር ደግሞ በደዳውን ሶስት ሮልስ ሬስ መኪኖችን እንመለከታለን። ይህኛው ሮልስ ሬስ በ1946 እንግሊዝ ሞዴል ሲሆን የቤተሰብ መኪና የነበረ መኪና ነው። እንዲሁም ደግሞ ልጃቸው ሉል መኮንን ባረፍን ጊዜ በዚህ መኪና ነበር ሽኝት የተደረገላቸው። እዚህ ጋር የምንመለከተው መኪና ሮልስ ሮይስ ሊሞዚን ሲሆን በ1950 እንግሊዝ ሞዴል ነው። ይህንን መኪና ደግሞ ስፔሻል እንግዶችን ለመቀበል ይጠቀሙበት የነበረ መኪና ነው። በአንድ በኩል የኢትዮጵያ ባንዲራ ሲሰቀል፣ በአንድ በኩል ደግሞ ይቀበሉበት የነበረ እንግዳ ባንዲራ ይሰቀላል። እንዲሁም ደግሞ ከኋላ ተከፋች የነበረ መኪና ነው ማለት ነው። እዚህ ጋር የምንመለከተው መኪና ሮልስ ሮይስ ሊሞዚን ይባላል። በ1931 ለመጀመሪያ ጊዜ ወደ ኢትዮጵያ የገባው ሮልስ ሮይስ ነው። ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ስድስት ኪሎ እያሉ ይገለገሉበት የነበረ መኪና ሲሆን በጎን በኩል የጎማ አስኮርት ያለው በዳርና በዳር ደግሞ ክብር ዘበኞች ቆመውበት ሄዱበት የነበረ መኪና። እዚህ ጋር የምንመለከተው መኪና ደግሞ ካዲላክ ይባላል። በ1954 አሜሪካ ሞዴል ሲሆን ይህ መኪና ከታሳስ ግርግር በኋላ ለጥንቃቄ ተብሎ የተገዛ መኪና ነው። ቡሌት ፕሩፍ ነው። እንዲሁም ደግሞ ከእሳቸው በተጨማሪ ፕሬዚዳንት መንግስቱ ኃይለማርያም ተጠቅሞበት የነበረ መኪና ነው። እዚህ ሁለት ካዲላክ መኪኖች እንመለከታለን። ሁለቱም በ1986 አሜሪካ ሞዴል ሲሆኑ ሁለቱም ብሌት ፕሩፍ ናቸው። ይሄኛው ጠቅላይ ሚኒስተር መለስ ዜናዊ የተጠቀመበት የነበረ ሲሆን፣ ይሄኛው ደግሞ ጠቅላይ ሚኒስተር ኃይለ ማርያም ደሳለኝ የተጠቀመባቸው የነበሩ መኪኖች ናቸው። በታችን እንግዲህ አንድ ሰረገላ ይተናል። ይሄንን ሰረገላ ደግሞ እንደ አጃቢነትና እንደ ፈረስ መግረነት ይገለገሉበት የነበረ ነው። መጀመሪያ ፈረስ በዚህ ይገራል። ይህኛውም በተመሳሳይ ከአራት እስከ ስድስት ፈረሶች ይጎትት የነበረ ሲሆን እዚህ ጋር ባልደራሱ ወይም ፈረሱን የሚገራ ይቀመጥበት የነበረ ነው። በዛኛው በኩል ደግሞ የክብር ዘበኞች የሚቀመጡበት ቦታ ሲሆን እዛ ጋር ንጉሰ ነገስ ቃስ ምልክት ያለበት፣ መሀል ላይ ደግሞ በትረ መንግስት ምልክት ያለበት የክብር ሰረገላ ነው። በጣም ነው የሚገርመው። የመኪና ጉብኝቱ በጣም አሜዚንግ አሜዚንግ የሆነ ሮዝ ሮይስ ምናምን። ወይኔ ጋይስ በጣም ነው በጣም በጣም እንጃ፣ ቃላት ያንሰኛል። እሷ ታስረዳላችሁ ብዬ ነው ኦልሞስት ጋይዝ ሁለት መቶ መኪና የኖራ ግራውንድ ላይ ወደ ስልሳ ሰባቱ በጣም ዩኒክ የሆኑ ናቸው ማለት ነው። ግን ያለ ጉብኝት አልተከፈተም በጣም የሚገርም እንትን ነው። አሁን ጋይ ዘለኑ ወደ ቤተ መንግስቱ ነው የምንገባው። ዋይት ሀውስ ይሉታል መሰለኝ ይህ ይሄ ቤተ መንግስት በሁለት ምዕራፍ የተሰራ ቤተ መንግስት ሲሆን የመጀመሪያው ከዛ ስቶ እስከዚኛው ዘንባባ ድረስ ያለው በ1941 ተጀምሮ በ1948 ንጉሰ ነገስ ቀዳማዊ ሥላሴ ሀያ አምስተኛ ዓመት ንግስ እናባላቸውን እዩ ቤልዩአቸውን ያከበሩበት ከዚህ ቀጥሎ ያለው ደግሞ በ1960 ተጀምሮ በ1964 የተጠናቀቀ ሲሆን ያን የተጨመረበት ዋነኛ ምክንያት ደግሞ ንጉሰ ነገስ ቀዳማዊ ሥላሴ ከታህሳስ ግርግር በኋላ በ1953 ወደዚህ ቤተ መንግስት ሲገቡ መሰብሰቢያ አዳራሽና ዙፋን ችሎት አልነበራቸው። ያ ታሳቢ ተደርጎ ነው የተጨመረ። ይህንኑ ኮፒ ፔስት ነው የተደረገው። ይሄኛው በስዊዘርላንዳዊ አርክቴክት ተሰራ ሲሆን ያኛው ደግሞ በጣሊያናዊ አርክቴክት ተሰራ ነው። ሲሆን 107 ክፍሎች አሉት። ይሄኛው ፕራይቬት ሩማቸው የነበረ ነው። መሀል ያለው ደግሞ አምባሳደራዊ ስብሰቦችን ያደርጉበት የነበረ ሲሆን ግራውንድ ላይ ደግሞ ኪችናቸውና ሲኒማ ሆላቸው የነበረ ነው። ይህ ቤተ መንግስት በ1948 ቢጠናቀቅም እሳቸው እስኪገቡ እስከ 1953 ድረስ ለእንግዳ መቀበያነት ብቻ ነበር ይገለገሉበት የነበረ። ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ እዚህ ጋር ቆመው ነበር እንግዶችን ይቀበሉ የነበረ። እንዲሁም ደግሞ የመጨረሻ ስንብታቸው የሚያደርጉ ከዚሁ ጋር ነበር። በቦርሳ ሀገኔ የተወሰዱት ማለት ነው። ጋይስ መግባ ነው እንግዲህ መቅረጽ አይቻልም ዚህ አካባቢ ላይ ሆል ይባላል በወቅቱ ሲኒማዎችን የሚያዩበት የነበረ ቦታ ሲሆን እዚህ ጋር ይቀመጡና ፕሮጀክተሩ ደግሞ እዛ ፊት ለፊት ላይ ይደረግና የተለያዩ ናቸው። ደግሞ እዚህ ጋር ወንበር ተደርድሮላቸው ፊልም የሚያዩበት የነበረ ቦታ ነው። እዚህ ጋር የምንመለከታቸው የክብር ዙፋን ወንበሮች ንጉሰ ነገስ ቀዳማዊ ኃይለ ሥላሴና እቴጌ መነን አልጋዎች ናቸው። አስፋ ወሰንና ባለቤቱ ተቀምጠው ፊልም የሚያዩበት የነበረ ቦታ። እዚህ ጋር የምንመለከተው ደግሞ የክብር ግብዣ ወንበርና ጠረጴዛዎች ናቸው። እዚህ ጋር እመ የሚል ጽሑፍ አለበት። በዚኛው በኩል ደግሞ ቃስ የሚል ጽሑፍ አለበት። ንጉሰ ነገስ ቀዳማዊ ኃይለ ሥላሴና እቴጌ መነን ይቀመጡባቸው የነበሩ ወንበሮች ሲሆኑ፣ እዚህ ጋር የምንመለከታቸው ወንበሮች ደግሞ ከፍና ዝቅ አላቸው እሱም የሚያመለክቱት እነጊ ስልጣን ደረጃቸው ነበር፣ ይቀመጡበት ነበር። እዛ ጋር የምንመለከተው ሜኖ ደግሞ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ሰማንያኛ ዓመት የልደት በዓላቸውን ሲያከብሩ የተመገቡት ምግብ በፈረንሳይኛ ነው። በዚህኛው በኩል ደግሞ የሙዚቃ ሚና አለ። የሙዚቃ ሚና ደግሞ አፍሪካ ህብረት ከተመሰረተ ከስድስት ዓመት በኋላ የተጫወቱላቸው የሙዚቃ ሚና ነው። እዚህ ጋር ደግሞ አምባሳደር ያልሽውን መደብዳቤ መስጫና መቀበያ የነበሩ ነበሩ ወንበርና ጠረጴዛዎች ናቸው። ይሄ ወንበርና ጠረጴዛ ላይ ቅድመ ዬ አምባሳደር አደር ውስጥ የነበረ ነው በንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ጊዜ ነበረ የዳዊት ኮኮብ ምልክት ያለበት እንዲሁም ደግሞ ክሩቡ አንበሳ አገዳቂነት ሲሆን እስከ ፕሬዚዳንት ሳህለወርቅ ዘውዴ ድረስ ተገልግሎበት የነበረ ነው። እዚህ ጋር የምንመለከታቸው ደግሞ ከንጉስ አባ ጅፋር የተመለከቱላቸው ውስጥ ናቸው። ወንበሮቹ ለአፄ ምኒልክ ጠረጴዛው ደግሞ ለንጉሠ ነገሥት ቀዳማዊ ሥላሴ የተበረከቱላቸው ሲሆኑ ከአንድ እንጨት ተጠርበው የተሰሩ ናቸው። ወንበሮቹ በፒኮክ ቅርጽ አጊጠው የተሰሩ ሲሆኑ ለመቀመጥ ስለማያመቹ ሙዚየም ውስጥ የነበሩ ናቸው። ጠረጴዛ ግን እስከ ቅርብ ጊዜ ድረስ ተገልግለውበት የነበረ ነው። የምንመለከቱ ደግሞ የዘውድ ምክር ቤት መሰብሰቢያ ወንበርና ጠረጴዛዎች ናቸው። ተሰብሳቢዎቹ አስር ናቸው። ሶስቱ ቋሚ ሲሆኑ ሰባቱ ደግሞ ለየስብሰባ አዳራሹ የሚቀያየሩ የነበሩ ናቸው። ንጉሠ ነገሥት ቀዳማዊ ስላሴት የጊመንና በወቅቱ የነበሩት ፓትርያርክ ቋሚ የነበሩ ሲሆን ሰባቱ ደግሞ የሚቀያየሩ ናቸው። እንዲሁም ደግሞ የተለያየ ፍርድና ውሳኔ ይሰጥበት የነበረ ቦታ ነው። ውስጥ ሲደረደሩ የነበሩ የክብር የጌጥ እቃዎች ናቸው ወይም ደግሞ የምንመለከታቸው ደግሞ በወቅቱ ይገለገሉባቸው የነበሩ የክብር እቃዎች ናቸው። ወይም ደግሞ ግብዣ ሲኖራቸው ይጠቀሙባቸው ነበር። ይህ ወርቅ ግን ከዚህ ሀገር ነው የሚሰራው ወይስ የነበረው የክብር የገበት እቃዎች ናቸው። እዛች ጋር ደግሞ የውሻ ምልክት ያለበት ለውሻቸው ይሉ መምረጃ ይካ ሲጋሩ ማጭ ደግና ምልሻ ምልክት ያለበት በፕሬዝዳንት መንግሥቱ ኃይለማርያም ጊዜ ይገለገሉባቸው የነበረው የክብር የገበት እቃዎች ናቸው። ዋው የምንመለከተው ክፍል ደግሞ የሀገር መሪያቸው ፎቶግራፍ የምንመለከትበት ክፍል ሲሆን ከንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ጀምሮ ስልጣን ላይ የቆሙትን እንመለከታለን። ጋር ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ያሉ ፕሬዚዳንት መንግሥቱ ኃይለማርያም፣ ጠቅላይ ሚኒስትር መለስ ዜናዊ እና ጠቅላይ ሚኒስትር ኃይለማርያም ደሳለኝ ይመለከታል። በዚህ ጋር እና በዚህ ጋር የምንመለከት ደግሞ በተለያየ ጊዜ ኢትዮጵያ መልክ የተመኑ የውጭ ሀገር መሪዎች ፎቶግራፍ ሲሆን በፎቶቸው ላይ ደግሞ የተለያዩ መልዕክቶችና ፊርማዎችን አስፈረበበት ያበረከቱ ናቸው። ዲፕሎማሲ ውስጥ ነው ሀገር የምንመለከታቸው ደግሞ የከተማ ቁልፎች ናቸው። ሀገር ሀገሬ በሚመሪ ቃል የተበረክቱላቸው ሲምቦሊክ ስጦታዎች ሲሆኑ በተለያዩ ማዕድናት ያጌጡ ናቸው። በዝሆን ጥርስ፣ በወርቅ በኢሚራ እንዲሁም ደግሞ በተለያዩ ማዕድናት አጌጠው ሀገር ሀገሬ በሚመሪ ቃል የተበረክቱላቸው ዲፕሎማሲ ስጦታዎች ናቸው። ያር የምንመለከታቸው ኒሻዎች ደግሞ የአንገትና የደረት ኒሻዎች ሲሆኑ ከንጉሰ ነገስት ቀዳማዊ ኃይለ ሥላሴ ጀምሮ ከእሳቸው በኋላ ላሉ መሪዎች የተበረክቱላቸው ዲፕሎማሲ ስጦታዎች ናቸው። በዚህ ጋር ባህለም ነው ማለት ነው። የሸለሙት በዓለ ነው። ያንመለከታቸው ደግሞ ፈረሶች ከረስ ስናስብ ስብ በሐዘንም በደስታም በጦርነት ጊዜ አብረዋቸው የነበሩ ፈረሶች ናቸው። እንዲሁም ደግሞ በዛ ጊዜ ፈረሶች የራሳቸው ስም የነበራቸው ሲሆን እዚጋር የምንመለከተው ፈረስ የንጉሠ ነገሥት ቀዳማ ሲመ ፈረስ ለመቀል አባ ጥቅለን የተቀመጠ ሲሆን እዛ ጋር ያለው ፈረስ ደግሞ አባታቸው የራስ መኮንን ፈረስ ለመቀል አባ ዳኛ ተቀመጠ። ይህ የምንመለከተው ክፍል ደግሞ ዲፕሎማሲ ጊፍት ነው ይባላል። ከተለያዩ ሀገራት የተበረከተላቸውን ዲፕሎማሲ ውስጥ የምናይበት ክፍል ነው። ጋር ደግሞ ስምንት ሰዓቶች እንመለከታለን። ይሄኛው ሰዓት ከኦስትሪያ ሲሆን በዚኛው በኩል የምንመለከት ደግሞ ከስዊዘርላንድ፣ ሌሎች ላለ ደግሞ ከፈረንሳይ የተበረክቱላቸው የሰዓት ስጦታዎች ከሶቪየት ሕብረት የተበረከተላቸው ስጦታ ሲሆን ከከበረ ሸክላ የተሰራ ከኢራን እንዲሁም ደግሞ የቴምር ዛፍ ከሳውዲ አረቢያ የተበረከተላቸው ስጦታ ሌስራ ጌጠን ያማጠር ከግብፅ፣ ከኢጣሊ፣ ከህንድ፣ ከናይጄሪያ እና ከምዕራብ አፍሪካ የተበረከቱላችሁ እዚህ ጋር የክብር ምንጣፍ ደሞ የራሳቸውን

እንዲሁም ደግሞ ገና በወጣትነት ይታያል ከፊት ታላቅ መሪነት የሚል መሪ ቃል ያበረከቱላቸው ስጦታ ነው ደግሞ ሌሎቹ እንዳለ ደግሞ ሰማንያ ዓመት ባላቸው ሲያ ክብር ይኛው ከክብር ዘበኖች ከመብራት ከመብራቴ። ይሄኛው ደግሞ ከሀረር ግብረተሰብ የተበረከተላቸው እሳቸው ስድስት ዓመታቸው እያሉ ና ሰማንያ ዓመታቸው እያሉ የነበራቸው ፎቶግራፍ አድርገው እሳቸው የተወለዱበትን ከተማ ከዛ ተወልደው ደግሞ ለሀገር በቆ የሚለውን ለማስመልከት ያበረከቱላቸው ስ ሳ ላይ መሀል ደግሞ በለለው ለፕሬዝዳንት መንግስት ነው ማለት ከምስራቅ ጀርመን ሲሆን ጋሻው ለንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ከመገድ ፕሮጀክት ደግሞ ለጠቅላይ ሚኒስትር ደግሞ ቀዳማዊ ኃይለ ሥላሴ ኢትዮጵያ ለተለያዩ ማህበረሰባት ተሰጣቸው የነበሩ ሚሻሎች ናቸው። ለእርሻ፣ ለኢንዱስትሪ፣ ለኮንስትራክሽን፣ ለትምህርት፣ ለጤና፣ ለማህበራዊ አገልግሎት፣ ለሙዚቃ

እዚህ ጋር የምንመለከተው ንጉሰ ነገስት ቀዳማዊ ኃይለ ሥላሴ 80ኛ ዓመት ባች ሰት ከፖሊስ አባላት የተበረከተላቸው ያለው ደግሞ ኢትዮጵያ ኤርትራ ሲዋሃዱ የውህደት ሰነድ የፈረጉበት የብር ቀለም ማስቀመጫ ነው። ደግሞ የነበረ ሲሆን ያለውን ደግሞ

የሻማ መቅረዞች ደግሞ ለሀያ አምስተኛ ዓመት ንግሥና በዓላቸውን ሳይከብሩ ከበጌምድር ወይም ከጎንደር የተበረከተላቸው። እነዚህ ደግሞ ጠጅ ማብረጃና ብርሌዎች ናቸው። አረንጓዴ አለ። ነጭ ውስጥ ደግሞ ጠጅ ሲገባበት ቢጫ ይሆናል። አረንጓዴ ቢጫ፣ ቀይ ባንዲራችን ይሰራ ነበር ነው። እነዚህ ለሀያ አምስተኛ ዓመት ንግሥና በዓላቸውን ሳይከብሩ የተገለገሉባቸው ሲሆን ከኋላ ያሉት ብርጭቆች ደግሞ ለሀምሳኛ ዓመት የጋብቻ ባላቸውን ሳይከብሩ የተጠቀሙባቸው ናቸው።

ነው ማመሰግናው፣ ለሁሉም ነገር። እንግዲህ ጋይስ፣ የዛሬ ምሽ ቆይታችን ይሄን ይመስል ነበር። እንግዲህ እሷ እንድታወራላችሁ እንድታስረዳችሁ ነበር። እኔ ምንም የማውቀው ነገር የለም። እኔ ቱር ጋይድ አምጥቼ እሷ እንድታስረዳኝ ነበር እና እንደወደዳችሁ ተስፋ አድርጋለሁ። ላይክ፣ ሼር፣ ሰብስክራይብ አድርገ። ይመቻችሁ። ለቀጣይ ምን እንደምሰራ ኮመንት ላይ ጻፉልኝ። ፒስ ቻው።